ቲናን አነቀቻት። አባባን የደበቅሽን ቦ የደበቅሽበትን ቦታ አሁን የማትናገሪ ከሆነ እገልሻለሁኝ ስትላት እያንዳንዱ ነገር ቲና ተናገረች። ቲና አይደለም አባዬ፣ አሁን ላይማ በጣም ይቅርታ፣ ዳኒም ታግቷል እና እባክሽ ትሁት ልትረጅኝ ይገባል ብላ ስትል እንዳጋጣሚ ካሊብ ሰማ። ካሊብ እስከ ዛሬም እስከምታጋልጭ ድረስ ነበር እየጠበኩት ምኔቱ አረመኔ ጨካኝ ሴት ነሽ! እንዴት አባቴን ታግቻለሽ? ቆይ አንቺ በቃ ከህይወቴ መውጫሽ ቀን መቼ ነው? እያለ ተናደደባት። እናም ፍጥጥ ብሎ ቀረ። በስተ መጨረሻ እንግዲህ ትሁቴ አባባ ያገተውን ሰውዬ ጭንቅላቱን ብላ ጥላ የተቀሩትን ነፃ አወጣቻቸው። አባዬ ከወለድኩት ልጄ ይልቅ አንቺ በጣም ጀግናና ምርጥ ልጅ ነሽ ብሎ አባባ ትሁትን አቀፋት። ከዚህ በኋላ የቤቱ ሁሉ ሙሉ ኃላፊነት ያንቺ ነው፣ እናም ላደረግሽልኝ ነገር በሙሉ አመሰግናለሁ ብሎ ሲላት አይ አባዬ እኔ ስራዬን ነው የሰራሁት። ምክንያቱም እዚህ ቤት አንተ ከሌለ ሁሉም ነገር ሰማይና ምድሩ ነው የሚደበላለቅብኝ። በዛ ላይ አንተ በጣም ጥሩና መልካም ሰው ነህ እና ልጅህ በአንተ ቢወጣ ደስ ይላል ነበር፣ ግን የዋህነትና ችኩልነት ያጠቀዋል፣ ብላ አለች። አይ ልጄ፣ እንግዲህ የእናት ወር ዝንጉርጉር ሲባል ሰምተሸለ ወይ? በእኔ አልወጣ ወይ በእናቱ አልወጣ ብሎ አባባ እጅጉን ተገረመ። ዳኒ ዳኒ ትሁት ላደረግሽልኝ ነገር በጣም አመሰግናለሁ ብሎ ቢላትም እንኳ አንተ ራሱ ባለውለት አይነት አባዬን፣ ለማዳን አንተ ራሱ በደንብ ተደብድበሃል፣ እንዲሁም መከራህንና ስቃይህን አይተሃል። ለዚህ ነገር ደግሞ ተጠያቂቱ እኔና ካሊብነን ብላ አለች። አይ እውነት ለመናገር በአሁኑ ላባዬ እኔ ራሴ ማድረግ እንፈልግ ነበር። እንዳየሁት ከሆነ እስካሁንም ሁሉን ነገር አውቆ ከቤት ያላባረረኝ እንደ ልጁ ብቻ ስለሚያይ ነበር፣ እና ለዚህ ሁሉ ውለታ መክፈል ፈልጌ ነው ብሎ አለ። ሰላም ሰላም፣ ውድና የተከበራችሁ የትር ሲት ስንድቅ ሚዲያ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን፣ ሰላም እኔ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪው እና አጓጊው ትሁት ድራማ እንደቀጠለ ይገኛል። ዳኒ እባክህ እንደራደር። እኔ ይሄን ሰውየ ልግደለው ብሎ ቢል፣ ኧረ እባክህ እስኪ ንገረኝ። አባዬ እያሉ አባዬ እያሉ ይህን ሰው መግደል አለ እንዴ? እስኪ ንገረኝ። አንተ ግን ከሰውየው ምን አይነት ግንኙነት ቢኖርህ ነው? ነገርኩ እኮ የለኝም። እና ደግሞ ቲናስ አባዬ አይደል እንደምትለው። ስለዚህ አንድ ቤት ስለምንኖር አባዬ አባዬ ስለምንለው ነው እንጂ ሌላ ምንም ለየት ያለ ነገር የለም። አረ ጅልህና ምኛ ተሰማኛለህ። እኔ እኮ የምሰራው ለጽድቅ አይደለም ለገንዘብ ነው። ታዲያ ምን ችግር አለው? እኔ ይብለጥ ሰጥህ የለ እንዴ ፍቅረኛ የል አስደስት እንጂ እኔ እኮ ይብለጡን ነው የምሰጥህ። እኔ አንድና አንድ ከእሷ ጋር ነው የተደራደርኩት እያለ እውነቱን ካላወጣህ እያለ በጣም ደበደበው ከዛን አሁን ይችን የማትረባ ሴትዮ ትሰማኛለህ? እውነቷን እንዳለችው ለማንም ካልተናገረች ጥሩ፣ ከተናገረች ግን እንደዚህ ሲጋራ ነው ጨፍልቄ የምጥላት ብሎ ሲደውልላት ቆይ አንቺ ሴትዮ ምን እያደረግሽ ነው? ከአንቺና ከኔ ውጭ ማንም አልሰማም ብለሽል እንዴ? አዎ ና አልሰማም። ምን ተፈጠረ? እና ታዲያ ይሄ ማን ነው እንዴ? ይሄ ማን ነው ግልጥት ያደረገው ዳኒ? ቆይ አንተም እዚህ ምን ትሰራለህ? ዳኒ ምን እያደረግክ ነው? እኔም አንቺን ተከታትዬሽ ነበር፣ አንቺን ደስተኛ ለማድረግ ብዬ ግን አልተሳካልኝም። ይሄ ሰውዬ ደግሞ ጭራሽ የአባዬ ተባባሪ ነህ ብሎ ሊገለኝ አይደል እንዴ አረ ምን ዓይነቱ ጨካኝ ነው ብሎ ሲል፣ እባክህ ለቀቀው። በፍጹም ትሰሚኛለሽ? እኔ እኮ ልጁ እንደብድበዋለሁ ሲቀጥል ሄዶ ፖሊስ ጣቢያ ቢያመለክት አንቺም እኔም ነን የሚያበቃለን። ቆይ አንተ ምን ሆነህ ነው? አይናገርም አምነዋለሁ አልኩህ አይደል እንዴ። ደግሞ እስር ቤት አንተ ብቻ ነህ የምትገባው እኔም ነኝ። ነገር ግን የግድ አሁን ንብረቱ ማገኘት አለብኝ። እኔ ምን አገባኝ ስለአንቺ ንብረት ማገኘትና አለማገኘት። ማገኘት ምክንያቱም አንቺና እኔ የተደራደርንበት ሌላ ስለገንዘብሽ ሌላ ሰውየውን አግት ብለሽኛ፣ አላግቻለሁ። ከዛ ውጭ ግን ማንም አልሰማም ብለሽ ነበር፣ ሰምተሻል። ስለዚህ ከዚህ በኋላ ገንዘቤን እስከምታመጪ ሁለቱም እዚህ ይቆያሉ ብሎ አለ። አባዬ ቆይን፣ የምልህ ዳኒ ስን ጊዜ ትገለኛለህ? ብሎ ሲል አባዬ እባክህ ተረጋጋ፣ አንተ እንዳሰብከው አይደለም። ትሁትና ካሊብ ራሱ ይሄን ነገር ያውቃሉ። እናስ እናማ ብትረጋጋና ነገሮችን በሙሉ ብናስተካክል ይሻላል ብሎ አለው። እንደዛ ከሆነ ጥሩ፣ ላምንህ እፈልጋለሁ። ለአንዴ እና ለመጨረሻ ጊዜ እመነኝ አባዬ። በአሁኑ በፍጹም ተንኮሎ የሆነ ነገር ለማድረግ በፍጹም አስቤም አልም የማላውቅም። ብሎ አለ። እንደዛ ከሆነ መልካም ብሎ አባአባና ዳኒ ተመካከሩ። ትሁቴ ትሁቴ፣ እባክህ ካሊል ቲናን ከማገተ በፊት አንድ ጊዜ ገንዘብ ትሰጠኛለህ ብላ ብዙ ገንዘብ ሰጣት። እናም በዛ መሰረት እንደምንም ብለው እየተከታተሉ ቲናን አገኘቻት። አንቺ አረመኔ ጨካኝ፣ በዚህ የእውነት እንደዚህ እንኳ አስቤሽ አላውቅም ነበር። ቆይ ታመሽ የለ እንደው በየት በኩል ወተሽ ይህንን ነገር ልታስተካክል የቻልሽ? በጣም ይገርማል። እባክሽ ትሁት የማይሆን ነገር አታበላሽ፣ እቅደንና ፕላኔን አታበላሽ ብላ ስትል አረ እኔ ምንንም እቅድ አላበላሸውም። ውድ የትርሲት ሲንዲቅ ሚዲያ ቤተሰቦች የዛሬው ትሁት ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ኮሜንት